የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን የዓለም ዋንጫ ማጣሪያ የመልስ ጨዋታውን ዛሬ ያደርጋል። ብሔራዊ ቡድኑ ከካሜሮን አቸው ጋር የሚያደርገው የመልስ ጨዋታ በአዲስ አበባ አበበ ቢቂላ ስቴዲየም 9 ሰዓት ላይ ያከናውናል። በመጀመሪያ ዞር ጨዋታ ካሜሮን በሜዳው 5 ለ2 ማሸነፏም ይታወሳል። ለ2026 የዓለም ዋንጫ ለማለፍ ሁለተኛ ዞር ጨዋታ ላይ የሚገኙት የብሔራዊ ቡድኑ አሰልጣኝ ራውዳሊ ትናንት መግለጫ ሰጥታለች። በመጀመሪያው ጨዋታ የተቆጠሩብን ግቦች በእኛ ስህተቶች የተገኙ ናቸው። በዚህ ጨዋታ ስህተቶችን ቀንሰን ግን ማስቆጠር አለብን ብላለች። ያም ሆኖ ከሜዳችን ውጭ ሁለት ግቦችን አስቆጥረን መመለሳችንም የተጫዋቾችን ተነሳሽነት ያሳድገዋል ስትልም ገልጣለች። የዛሬው የመልስ ጨዋታ የኢትዮጵያ እግር ኳስ ፌዴሬሽን በዩቲዩብ ገጹ እንደሚያስተላልፈው አስታውቋል። የደርባ ሚድሮክ ሲሚንቶ ወንዶች ቮሊቦል ፕሪሚየር ሊግ ሁለተኛ ዙር ውድድር ትናንት ተጀምሯል። ሙገር በጠንካራ አቋሙ ሲቀጥል ባህር ዳር ከተማና ባንጃ ደግሞ ተሸንፏል። ሙገር ቮሊቦል ክለብ ዘንድሮ ስምንት ጨዋታዎችን አድርጎ ሁሉንም አሸንፏል። ትናንትም አዲስ አዳጊውን ባንጃ ሶስት ለባዶ ረቷል። ሌላው ዘንድሮ ሊጉን የተቀላቀለው ሸገር ከተማ በወላይታ ዲቻ ሶስት ለአንድ ተሸንፏል። ብሔራዊ አልኮል ባህርዳር ከተማን፣ አዲስ አበባ ፖሊስ መቻልን በተመሳሳይ ሶስት ለአንድ ረተዋል። ሊጉ ትናንትና በተደረጉ ጨዋታዎች ተጋጣሚዎቻቸውን የረቱት ሙገር፣ ብሔራዊ አልኮል፣ ወላይታ ዲቻና አዲስ አበባ ፖሊስ እስከ አራተኛ ደረጃ ተቀምጠዋል። የሁለተኛ ዙር ውድድር ሁለተኛ ቀን ጨዋታ ደግሞ ነገ በሶዶ ከተማ ይደረጋል። ባህርዳር ከተማ ከጠንካራው ሙገር ሲጫወት፣ በአንጃ ከብሔራዊ አልኮል፣ አዲስ አበባ ፖሊስ ከሸገር ከተማና ወላይታ ዲቻ ከመቻል ይጫወታሉ። ሀያ ሁለተኛው የባህል ስፖርቶች ውድድርና አስራ ስምንተኛው የባህል ፌስቲቫል በጥሩ የስፖርታዊ ጨዋነት መቀጠሉን የባህል ስፖርቶች ፌዴሬሽን ገለጸ። ፌዴሬሽኑ ፕሬዚዳንት ወይዘሮ ህይወት መሐመድ በውድድሩ አዳዲስ ታዳጊዎች የታየበት ነው ብለዋል። ታሪኩ አይኔዋ ከሆሳና ዘገባውን አድርሶናል። በአስራ አንድ ክልሎችና በሁለት ከተማ አስተዳደሮች መካከል በአስራ አንድ የስፖርት አይነቶች እየተከናወነ የሚገኘው 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ፌስቲቫል ቀጥሏል። ባለፈው ሳምንት ቅዳሜ የተጀመረው ይህ ውድድር ከ1385 በላይ ስፖርተኞችን በማሳተፍ በጥሩ የስፖርታዊ ጨዋነት እየተካሄደ እንደሚገኝ የባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሐመድ ተናግረዋል። ማጥፈቻ ውድድር ጀምሮ በደመቀ መልኩ በጥሩ ስፖርታዊ ጨዋነት ያለ ምንም እንዳያችሁት፣ ምንም የሚነሳ እንትን የለም። ቆንጆ ስፖርታዊ ጨዋነት በተሞላበት መልኩ በጥሩ መፈቃቀር በጥሩ መከባበር ላይ የተመሰረተ ጥሩ ውድድሮችን እያካሄድን ያለነው በጥሩ ስፖርታዊ ጨዋነት ላይ የተመሰረተ ነው። ትግል ላይ አይታችሁ ከሆነ ትግል አንዱን አሸንፎ አንዱ ሲሸነፍ ያሸነፈው የተሸነፈውን አቅፎ ቦታው ድረስ አድርሶ የተሸነፈው ደግሞ ያሸነፈውን መልሶ ቦታው ድረስ አድርሶ በጥሩ ስፖርታዊ ጨዋነት ተከባብሮ ነው ውድድሮች እየሄዱ ያሉት። ኢንዶር ጌም ላይ ያሉ ውድድሮች በሰላማዊ ናቸው። ገናም ላይ እንደዚሁ በመከባበር አብረው ጨፍረው እየወጡ ነው። ስለዚህ ይሄ ነው መጎልበት ያለበት ለሌላውም ስፖርት ትምህርት የሚሆን ለሌላው ስፖርትም ደግሞ መሰረት የሚሆን ነው እና ባህል ስፖርት ላይ ያየን ያለ ነው። ፕሬዚዳንቷ ከአሚኮ ጋር በነበራቸው ቆይታም በ18ኛው የባህል ፌስቲቫል ክልሎችና ከተማ አስተዳድሮች ያላቸውን ባህሎችና እሴቶቻቸውን በሰፊው አስተዋውቀዋል ብለዋል። ሁሉም ክልሎች አንዳ ከአንድ ቦታ ላይ እንዲያርፉ ነው ያደረግ ነው። በጥሩ የባህል ልውውጦች አሉ እርስ በርስ እሴታቸውን የሚያንጸባርቁበት መድረኮች ነበሩን። ከውድድር ከ11 ስፖርት ውድድሮች በተጨማሪ ደግሞ የባህል ስፖርት ውድድር ፌስቲቫል ውድድሮች ነበሩ። በዛ ፌስቲቫል ውድድር ላይ ወደ ውድድሩ ያልወጡ ስፖርቶችን የሚንጸባረቁበት እንዲሁም የራሳቸውን ባህል የሚያንጸባርቁበት፣ ለሌሎች የሚያስተዋውቁበት ሰፊ መድረክ ነበረና ስለዚህ እሴቱ በጣም ጎልቶ የወጣበት አንድ አካባቢ ባህልን ለማስተዋወቅ ሰፊ መድረክ ነበር። ሀገር በቀል ስፖርቶቻችን የማንነታችን መገለጫዎች ናቸው ያሉት ወይዘሮ ህይወት ማህመድ ከትምህርት ቤቶች እንዲሁም ፕሮጀክቶች ላይ በተሰራ ስራ አዳዲስ ታዳጊዎችን ያየንበት ውድድር እንደሆነም ገልጸዋል። በተለያየ ክፍል ደረጃ የባህል ስፖርት ተካተው ትምህርት እየተሰጡ ይገኛል። ከዛ ጎን ለጎን ደግሞ በተለይ አዲስ አበባና ኦሮሚያ ክልል ላይ የተጀመሩ ፕሮጀክቶች አሉ። ትምህርት ተማሪዎች አሁን ሀገር አቀፍ ውድድር አይታችሁ ከሆነ በተለይ ኢንዶር ጌም ላይ በርካታዎቹ ተማሪዎች ናቸው፣ ህፃናቶች ናቸው። ስለዚህ ይሄ በጣም መዘውተርና መለመድ ያለበት ነው። ሌሎች ክልሎችም ተሞክሮውን ወስደው መሰራት መቻል አለበት። እሱን በጋራኛም እያገዝን የሚሰራነው የሚሆነው። ስለዚህ ክልሎቻችን ላይ ታዳጊ ፕሮጀክቶች በባህል ስፖርት መስፋት መቻል አለባቸው። በአትሌቲክሱ የኢትዮጵያን የቀደመ ዝና ለመመለስ ብሔራዊ ቡድን አስፈላጊ መሆኑን የቀድሞ አትሌት መሰለች መልካሙ ተናገረች። ከመም እስከ ጎዳና ውድድሮች ለ18 ዓመታት በውጤት የዘለቀችው አትሌት በኦሎምፒክና ዓለም ሻምፒዮና ወርቅ አለማግኘቷ እንደሚቆጫትም ገልጻለች። በዘዘው መኮንን ከእኛ ሰፈራችን ውስጥ የሚሮጥ አትሌት ነበረ እና አንቺ ግን ብትሮጭ በጣም ጥሩ አቋም አለሽ ምናምን አለኝ። ከዛ ስፖርት ሲኖር ጥራኝ አልኩት፣ ውድድር ሲኖር ጥራኝ ምናምን ስለው ትዝ ይለኛል። ህዳር 11 ቀን ነው 93 ዓ ም ህዳር 11 ቀን ነው። በዛ ሰአት ጠራኝ ውድድር አለና ነ ያለኝ እና ከዛ ሲሄድ ዳዊት የሚባል አሰልጣኝ ነበረ እሱን አናግሬውና ተመዝገቢ አሉኝ። ትምህርቴንም እየተማርኩ ትሬኒንግም አብሬ መስራት ጀመርኩኝ ከበዛ ሩጫ ጀመርኩኝ፣ ገባሁኝ ማለት ነው። በዚህ መልኩ የተጀመረው ሩጫ ለክብርና ለትልቅ ስኬት አብቅቷታል። የአትሌት መሰለች መልካሙ የሩጫ ህይወት ተወልዳ ባደገችበት ደብረ ማርቆስ ከተማ ይጀምራል። ወላጅ አባቷ ቀደም ባለው ጊዜ አትሌት የነበሩ ቢሆንም ልጃቸው ግን በአትሌቲክሱ እንድትገፋበት ፈቃደኛ አልነበሩም። ፋዘር በሯጭ ነበር ና በኢትዮጵያ አትሌቲክስ ወክሎ ኢትዮጵያን ወክሎ አገሩን ለማስጠራት ታወረ የምትባል ከተማ እስራኤል ሀገር በኢትዮጵያ አቆጣጠር በ64 ዓመተ ምህረት የ21 ኪሎ ሜትር ሶስተኛ ወጥቶ ነበረ እና እሱ ስፖርተኛ ነበር። የእነሱ ህይወት ከትምህርት ቤት ነው። ስፖርተኛ ሆኖ ተመርጦ ሄደ እና ትምህርቱን አልጨረሰም። በስፖርቱን ብዙ አልገፋበትም እና ስፖርቱን ወደዛ እንድንገፋ አይፈልግም። ምክንያቱም እንደኔ የሆናችሁ ትቀራላችሁ፣ እናንተ ትምህርታችሁን ተማሩ ብሎ ወደ ትምህርታችን ነው እንድን ትምህርት ውስጥ እንድንገባ ነው እንጂ ሩጫ ውስጥ በፍጹም እንድንገባ አይፈልግም። በእርግጥ ውጤቴን ካየ በኋላ እና የኔም ፍላጎት በቃ እኔም ጨክኛ ወደ ስፖርቱ ስለገባሁ በቃ ከዛ በኋላ በቃ አንቺ ሩጭና እኔም ታስጠሪያለሽ። የሚደርስባትን ጫና በውጤት በመርታት በሩጫ የቀጠለችው መሰለሽ መልካሙ በ1994 ዓ ም የ12ተኛ ክፍል ትምህርቷን አቋርጣ ወደ አዲስ አበባ በመምጣት ኢትዮ ኤሌክትሪክን ተቀላቀለች። የሩጫ ዘመኗንም በልጅነት ክለቡ ያጠናቀቀች ሲሆን አሁንም የክለቡ ቡድን መሪ ናት። መሰለሽ መልካሙ በሀገር አቋራጭ፣ በትራክ በቤት ውስጥና በጎዳና ውድድሮች ከ18 ዓመታት በላይ ያለማቋረጥ በውጤት መዝለቅ የቻለች ለዛሬ አትሌቶች ጭምር ጥናት ተምሳሌት የምትሆን ጠንካራ አትሌት ናት። ሙሉ ጊዜህን ለሩጫ ሰጠህ ጠዋትም ማታም ትሬኒንግ ሰርተህ ኢቨን ማህበራዊ ህይወትህን ቀንሰ ሙሉ ጊዜህን ለስፖርቱ ሰጠህ ከሰራህ ረጅም ጊዜ ትዘልቃለህ። አመጋገብህን ብዙ ነገሮችን አስተካክሎ ኮሚትድ ሆኖ ለስራው ትኩረት መስጠት። ካሚኮ የስፖርት ባለታሪኮቹ ፕሮግራም ጋር ቆይታ ያደረገችው መሰለሽ መልካሙ ያለኝን አቅም በሚገባ አልተጠቀምኩም ትላለች። በተለይ በኦሎምፒክና አለም ሻምፒዮና መድረክ አለም ዋንጫ ወደ አራት አምስት ጊዜ ተሳትፎ ያለው አራተኛ፣ አምስተኛ፣ አራተኛ፣ ስድስተኛ ነው ብዙ ጊዜ የሚወጣው እና ግን ያም ሆኖ እኔ እግዚአብሔር ቢፈቅድ ወርቅ ባገኝ ወይ ዓለም ዋንጫ ወይም ደግሞ በኦሎምፒክ ወርቅ ባገኝ በጣም ደስተኛ ነበርኩ። በሩጫ ዘመኗ በርካታ ጫናዎች ይደርሱባት እንደነበር የምታስታውሰው መሰለች መልካሙ በተለይ በፈረንጆቹ 2008 በተካሄደው የቦስተን የቤት ውስጥ ሻምፒዮና እንድትወዳደር ተመርጣ ከኤርፖርት የተመለሰችበትን አጋጣሚ አትረሳውም። ኢቭን እንኳን ዓለም ዋንጫና ኦሎምፒክ በሚመጣበት ሰዓት ሚኒማ ለማምጣት በጣም ይቸገር ነበረ። ምክንያቱም ውድድሮችን እታገድ ነበረ። በጣም የሚገርምህ አንዴ የኢንዶር የቤት ውስጥ ውድድር ነበረ ቦስተን፣ እና እኔም ለመሄድ እየተዘጋጀሁ ሌሎቹም ልጆች አብረው እየተዘጋጁ ነበርና ውድድር ተከልክለሻል መሄድ አትችልም አንቺ የተባልኩኝ ኤርፖርት እንደደረስኩኝ። ችሎታ እንዳለኝ አቃለሁ፣ ግን በችሎታ አልተጠቀምኩም ብዬ ነው የማስበው። እንደ እግዚአብሔር እንደሰጠኝ ችሎታ አልተጠቀምኩም ማሸነፍ የሚገባኝ ብዙ ውድድሮችን ሚስ አርጊ ያለሁኝ ብርቱ አትሌት፣ የባለፉትን ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ አባል በመሆን ሰርታለች። በርካታ ውድድሮችን በመምራትም ሀገራችን በውጤት እንድትመለስ አድርጋለች። መሰለች መልካሙ የኢትዮጵያን አትሌቲክስ የቀደመ ዝና ለመመለስ ብሔራዊ ቡድን መኖር አለበት የሚል አቋም አላት። የተለያየ አሰልጣኝ ነው የሚያሰራቸው፣ የተለያየ ቡድን ነው የሚመስለው። ተነጣጠለው ነገር ቢቀርና ሁሉም በአንድ ታቅፎ በአንድ ላይ የሚሰራበት መንገድ ቢፈለግ እንደ ድሮ ፍቅር ይመጣል፣ እንደ ድሮ ውጤት ይመጣል።